የዛሬው ፕራንክ ያሳየን ምንድነው? የሙሽዬና የቅምጥሌ መዋደድ፣ እንዲሁም ደግሞ የብሩኬ የቅምጥሌ ቤተሰቦች እንዴት እንደሚያከብር ነው። እናያሳየን ቴንኪ። አሪፍ እንትን ነው፣ ምንድነው? ፕራንክ ነው እና እኔ በጣም የቀኖት ባርት ልንገራችሁ። ደግሞ ከሰው አይን ጠብቃችሁ ቅምጥሌና ሙሽዬ ሲያደርጉ የነበሩት አክት፣ ቅምጥሌ እንደዚህ ችውል አንገቷ ጣል ስታደርግባት፣ ሙሽዬ ድንግጥን ያለችው ልክ ጭኗ ላይ እንደዚህ ርፍ ስትል ማለት ነውና እና እንደዚህ ስዳብሳት ምናምን በቃ የሆነ ወይ ኔ እግዚአብሔርን ሲያስቀና ማለት ነው። እናቴ እንዴት ንፍቅ እንዳለች በቃ እንደዚህ ኦማይ ጋድ ብቻ ተውት። እና አይ ለያችሁ፣ በጣም ነው የምታምሩት እናትና ልጆች። እንግዲህ ዛሬ ያው ብሩኬ የተገንታል ምንም ማደግ አይቻልም። እሙሽዬ ደግሞ በቃ ችግር አለው ብላ ብድ እያለች ነበረ እና ቅምጥሌ ደግሞ እንደምታውቋት ምንም ችግር የለውም አንተ። እኔ እንዳንተ አደለውም፣ ጋሽ ፍቅር ቀንሶብኛል፣ አንተን ካወቀ በኋላ። እኔ ግን እንዳንተ አደለውም፣ ሙሽዬን አልቀማም፣ ለዛኔ ፈራው እያለችው ነበረ ብሩኬ ደግሞ ያለው ነገር ትክክል ነው። አንዳንዴ ቤተሰቦቻችን ልክ አይደሉም ብለን ወይ ደግሞ ቤተሰብን ምንም አይቀየውም ብለን ያሰብናቸው ነገሮች ቤተሰብን ያስቀይማል። ምንም ነገር ስናደርግ ከቤተሰብ መውጣት የለብንም። የሆነ ነገር ስናደርግ ቤተሰብን ማስፈቀድ እንዳለብን የሆነ አንዳንድ ሰዎች ልክ ቤተሰቦቻቸውን ዲስሪስፔክት አድርጋቸው ወደ እነሱ ስትሆኑ እንደውም ደስ የሚላቸው ሰዎች አሉ። እነሱ ትክክል አይደሉም እና ብሩኬ ያንተን አስተዳደግ ና ያንተን ምርጥ ልጅ መሆንን ያሳየኝ እውነት ለመናገር መቤቴን የዛሬው ፕራን ቃ ምንም ልላችሁ አልፈልግም እና ደግሞ እጆን አንስቶ ስ እያላት ነበረና ቅምጥሌ ላይ ደግሞ እያቃጠረች ነበረ። አረ ወይኔ ዝም በ እያለኝ ነው። ዝም ብላ ትናገርም ያፈ እንደዚህ በእጅን ትምትለኝ ምናምን እያለች ነበርና መሀል ላይ ደግሞ አብሮ ሲስቁ ስቃለሁ። ብቻ አደስ የሚል ፕራንክ ነበረ። እውነት ለመናገር ሁላችሁን በጣም ብዙ ሰዎች እንደዚህ መማር አለባችሁ ብዬ አስባለሁ። ስለምወዳት እንዳትጠለይ ወይ ደግሞ ስለምትወደኝ እንዳትጠለይ ብላችሁ የምትወዳችሁ ልጅ መጥፎ ነገር ስታደርግ፣ ቤተሰብን የሚያስቀይም ነገር ስታደርግ እሰየው ብላችሁ ዝም አትበሉ። በጭራሽ መሆን የለበትም ከተቀየመች ትቀየማችሁ እንጂ አባቷ እናቷ ሳይፈቅዱ መሆን የለበትም። ማዘሩ አስፈቅዳለች ወይ ሂጅና በቃ ጋሽን አስፈቅደች ነ እያላትን የነበረ ብሩኬ ማለት ነውና ቅምጥሌ ደግሞ በቃ ደስ አለኝ፣ ቤተሰቦች እንዴት እንደምታከብር አይችበታለሁ ብለዋለች ና ደስ ይላል። ለማንኛውም እና ደግሞ ያው ስለ ትናንቱ ስትጨነቁ የነበራችሁ እንግዲህ ነግሯችኋል፣ ቅድም ነገራችሁ ነበረ። ከቤት ያው መውጣት ስላልቻሉ ቻንች ሌላ ምንም የተፈጠረ ነገር የለም። የሆነ ረብሻ ኑሮ ምናምን ከቤት ውስጥ ደግሞ የሚፈጠሩ ሌላ ነገሮች ስላሉ እንግዲህ አንን ቀን የሆነ ክፉ ቀን ሲመጣ ደበቅ ብሎ ማሳለፍን የመሰለ ነገር የለም። ደህና ስለሆኑ ዛሬ ያገኘ ናቸው አይደል? ለዛ ነው። ሁላችሁም ግን እንደዚህ እንደ እህትም እንደ ወንድምም እንደ ልጃችሁም ስለምተዋቸው ቃል የለኝም። እናንተ የእውነት ነው ምትወዷቸው። ና እግዚአብሔር አምላክ ይጠብቃችሁ እነሱንም ይጠብቅልን። የኔ ጨረቃዎችም፣ ውሽ የኔ እናት ረዥም እድሜ ከጤና ጋ በጣም ነው መወደሽ የእኔ ደርባባ። እንዴት ደስ እንደምትል እኮ ተረፈ ቢያልሽ በቃ ደግሞ አብሮ ቁጭ ሲሉ ከቅምጥሌ ጋ የሆነ ያስቀናሉ። ልክ እኔ ምራቷ ሳይሆን የምትመስለኝ ማለት እናቷ ነው የምትመስለኝ። እነት ንገሪን ካላችሁ ማለት ነው። ልክ እንብ ላይ ወለድቻ ነው የሚመስለኝ የሆነ በቃ እንዴት ብዬ ልንገራችሁ። መቤቴን ደግሞ ብሩኬን ሲያስጨንቅ ደግሞ ተነሸቃ እኒድላታል። ረ እንችን ይዛኝ እንዴት ብዬ ዳለው ትላለች። እንዴ ጉድ ኮ ነው። ብቻ የሆነ ፍቅራችሁ ያስቀናል። መቤቴን ነው ምላችሁና አይለያችሁ። እውነት ለመናገር አይለያችሁ። እሙሽዬ በቃ የእውነት እናት ነሽ። የሆነ እውነት ለመናገር የሁሎችም እናት ይለያሉ፣ ግን ደግሞ እሙሽዬ ካላባት ልጅ እንደዚህ ማሳደግ እና ለቁም ነገር ማድረስ ትልቅ ነገር ነው። በጣም ከምላችሁ በላይ ማለት ነው። መቤቴን፣ እዚህ ምድር ላይ የሆነ እንደ እናት ከባድ ሁሌታ የሚውልልን ሰው የለም። ከባድ ሁሌታ ግን ደግሞ አባታችን ከጎናቸው ሆኖ ያሳደጉ እናቶችና ያለ አባት ብዙ ነገሮችን ሰርተው ያሳደጉ እናቶች የእናት ዝቅ ከፍ የለው ሁሉም እናቶች አንድ ናቸው። ግን መስዋዕት በጣም መስዋዕት የከፈሉ አሉ ማለት በኑሮ ሁኔታ በሰዎች በኩል እንግዲህ ባል ምንድን ነው። ወይኔ ቅምጥሌ ደግሞ ሙሽ እያትጀናጀኝ ስትላት፣ እኔ ለምን ተሽኮረመምኩ? ለምን አፈርኩ? ጉዴ ፈላ ዛሬ። ወይኔ ጉዴ። በቀደም ዕለት ከካሜራ ጀርባ ነበር ያለች። ዛሬ ከዛ በፊት ነገር አተረፍ ብቻ። ግን ለማንኛውም ያላባት ስታሳድጉ የሰዎች ጫና አለባችሁ፣ በጣም በብሶዎች ስለማይ የሰዎች ጫና አለ በጣም። ይሄ ሊቀረፍ የማይችል ችግራችን የኛ የሕዝቡ የሆነ ብዙ ብዙ ነገሮች አሉ። እዚህ ጋር እንደዚህ እንደዚህ ብዬ ዲቴል ልነግራችሁ አልችለው ማለት ነው። እመቤቴን ያ ሁሉ ተቋቁማ ግን ልጆቿን እዚህ አድርሳለች። እሙሽዬ ላንቺ ትልቅ ክብርና ትልቅ መውደድን ያለኝ እመቤቴን ነው ምላችሁና በጣም ነው የምወድሽ። ለማንኛውም ቅምጥሌ ጋር እንደዚህም ስላየኋችሁ በድጋሚ በጣም ደስ ብሎኛል። ብሩኬም ተገኝተሃል። በቃ መልስ አመላለስ ሁሉ ነገር በጣም ጥንቅቅ ያለ ነገር ነው። በጣም ኖርሽ የሚለው ብቻ በጣም ወዳችኋለሁ። እና ደግሞ ያው ቡራ ዛሬ ስቶሪ ያደረገው ነገር ነበረ ና ስለ እሱም ስለ አንዳንድ ነገርም በደንብ እናወራለን። ቤተሰብ አሁን ላይ ያለውበት ቦታ የሆነ ቦታውኛ ነው ማውራችሁ ለማውራት የማይመችም እየተወዛገብኩ ነው ማውራው